ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያልን አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በአማራ ክልል በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተዘግቧል። ዝርዝር አለ። የአማራ ክልል መንግስት ለፋኖ ኃይሎች የእንደራደር ጥያቄ አቅርቦላቸው እነርሱም በበኩላቸው ለዚህ ጥያቄ ምላሽ ሰጥተዋል። ምላሻቸው ምንድነው? በዝርዝሩ ትሰሙታላችሁ። በማዳጋስካር በወጣቶች የተመራው ህዝባዊ አመፅ ፕሬዝዳንቱን ከስልጣን ማስወገዱን ተከትሎ በአፍሪካ አህጉር በሌሎች ሀገራት ይህ ድርጊት ደገማል የሚል ስጋት መፈጠሩ ተገልጿል። እናደርሳችኋለን። የህዋት አመራሮች ትእዛዝ የሚቀበሉት ከኤርትራ ነው ሲሉ አንድ ባይቶና ከፍተኛ አመራር ተናገሩ። ውትድርና ሲነሳ ጦርነት ብቻ ማሰብ ስህተት ነው ሲሉ ሌተናል ጀኔራል ሹማብዴታ ተናግረዋል። አብራችሁን ስትቆዩ ትሰሙታላ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ፖርቱጋል የሙስሊም ሴቶችን አለባበስ በፓርላማ ውድቅ አደረገ። የፖርቱጋል ፓርላማ ሙስሊም ሴቶች እንዳይሸፋፈኑ በህግ ከልክሏል። አንዲት ሴት ሳስታ ተሸፋፍና ከተገኘ 4670 የአሜሪካ ዶላር ትቀጣለች። ከዚህ በተጨማሪ አንድ ሙስሊም ወንድ ሚስቱ ተሸፋፍና ከተገኘች በሶስት አመት ስርዓት እንደሚቀጣ በህጉ ላይ ተደንግጓል። በአውሮፓ ሀገራት ፈረንሳይ፣ ዴንማርክ፣ ቤልጂየም፣ አውስትራሊያ እና ሌሎችም ሀገራት ሙስሊም ሴቶች እንዳይሸፋፈኑ የሚከለከል ተመሳሳይ ህግ ያላቸው ሲሆን ፖርቱጋል ሙስሊም ሴቶች እንዳይሸፋፈኑ በመከልከል ሀያኛዋ የአውሮፓ ሀገር ሆናል። የዚህ ህወሓት ጄኔራሎች በዋናነት ስብሃት ነጋ ያደራጃቸው እና በዘመድ አዝማድ የተሰባሰቡት የጦር መኮንኖች ትዕዛዝ የሚቀበሉት ከኤርትራው ጄኔራል ፊሊጶስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ለአሃዱ ተናገሩ። እነዚህ የህወሓት ጄኔራሎች ትዕዛዝ የሚቀበሉት በዛላምበሳ አቅጣጫ በኤርትራ ውስጥ ሰንአፈ ከተማ ውስጥ ህወሓት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነ ጠቅሰዋል። ኤርትራ በፕሪቶሪያ ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረዘው ህወሓት ጋር ጥምዶ አንድነት በሚ ሚል በጋራ እየተንቀሳቀሱ ነው ብለዋል። የተሐድሶ ብሩ ለሚፈለገው አላማ አልዋለም፣ ህወሓት ለጦር መሳሪያ መግዣ ውሎታል ብለዋል። ጄኔራል ታደሰ ወረደ እንደ ሽፋን ነው የሚጠቀሙበት እንጂ አይፈልጉትም። ኤርትራ ታደሰ ወረደ ተወግዶ ህወሓትና ኤርትራ አንድ ፓርቲ መስርተው የፌዴራል መንግስቱ መታገል ነው ዓላማቸው ብለዋል። ሌተናል ጀነራል ሹማ ብደታ በልዩ ዘመቻው እዝ ማሰልጠኛ ማዕከል በመገኘት የኮማንዶ ስልጠና አስጀመሩ። የልዩ ዘመቻው እዛዛዥ ሌተናል ጀነራል ሹማ ማሰልጠኛ ማዕከሉ በመገኘት የአራተኛ ዞር ሰራዊት ውትድርና ስልጠናን በማስጀመር የአርባ አራተኛ ዞር የኮማንዶ ሰልጣኞች ተዘዋውሮ መጎብኘታቸውን መከላከያ ሰራዊት አስታወቀ። ሌተናል ጀነራል ሹማ ብደታ በዚህ ወቅት ባደረጉት ንግግር ሰልጣኞች የአሰልጣኞችን የካፈት አቅም በመጠቀም በዲሲፕሊን የታነጸ ጠንካራና ሀገራዊ ፍቅርን የተላበሰ ወታደርና ኮማንዶ ለመሆን ጠንክራችሁ መስራት ይጠበቅባችኋል ብለዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለሀገሩም ለህዝብ ማኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሬ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያ የሚያስተካክል የዘገዩ ውጊያዎችን የሚያፋጥን ጀግና ነው ሲሉ ተናግረዋል። አዛዡ ውትድርና ሲነሳ ጦርነት ብቻ ማሰብ ስህተት ነው። ስለዚህም ራሳችሁን በማብቃትና በማሳደግ ሙያ ባለቤት ሆናችሁ ለትውልድ የሚሻገር ተግባር በማ ማከናወን ሀገራችሁና ራሳችሁን መለወጥ ይጠበቅባችኋል በማለት አስገንዝበዋል ብለዋል። በማደጋስካር በወጣቶች የተመራው ህዝባዊ አመጽ ፕሬዝዳንቱን ከስልጣን ማውረዱን ተከትሎ ተመሳሳይ ክስተቶች በሌሎች የአፍሪካ ሀገራት ሊደረግ ይችላል የሚል ስጋትና ውይይት መፈጠሩን ሲኤንኤን ኢንተርናሽናል ባወጣው ትንታኔ ገለጸ። በአህጉሪቱ እየተባባሰ ከመጣው አለመረጋጋት ጋር ተደምሮ ወጣቱ ትውልድ ለመሰረታዊ ለውጥ የሚያቀርበው ጥያቄ ከጊዜ ወደ ጊዜ እየጨመረ መጥቷል። አፍሪካ በዓለም ላይ ከፍተኛ የወጣቶች ቁጥር ያለባት አህጉር መሆኗን የሚያስታውሰው የሲኤንኤን ዘገባ ይህ የስነ ህዝብ እውነታ የወጣቶችን ፖለቲካና ማህበራዊ ተጽዕኖ የሆነው ፈጣሪነት ከፍተኛ ሁኔታ እንደሚያሳድግ አስረድቷል። በተለይም የአፍሪካ ሀገራት ያሉ ወጣቶች የሚያሳዩቸው ጥያቄው የተመሳሳይነት አላቸው። ስራአጥነት፣ ሙስና፣ የመልካም አስተዳደር እጦትና የፖለቲካ ተሳትፎ መገደብ ዋነኞቹ ናቸው። እንደ ማዳጋስካሩ ሁሉ በሌሎችም ሀገራት ወጣቶች በማህበራዊ ሚዲያ በመደራጀት ድምፃቸውን እያሰሙና ቅሬታቸውን እየገለጹ ይገኛሉ። ይህ የቴክኖሎጂ አጠቃቀም ከዚህ ቀደም ታይቶ በማይታወቅ ፍጥነት መረጃ እንዲሰራጭና ቅስቀሳዎች እንዲካሄዱ በማድረግ ለንቅናቄዎች ስኬት ትልቅ ሚና እየተጫወተ ነው። በመሆኑም የማዳጋስካሩ ክስተት ለአፍሪካ መንግስታት የማንቂያ ደውል መሆኑን የሲኤንኤን ዘገባ ያመለክታል። የወጣቶቹን ጥያቄ ችላ ማለት የሚያስከትለውን አደጋ ይህ ክስተት በግልጽ አሳይቷል ያለው ትንታኔው፣ አሁን ትልቁ ጥያቄ ሌሎች የአፍሪካ ሀገራት ከማዳጋስካር ልምድ ተምረው የወጣቶችን ጥያቄ የሚመለሱበት ተገቢ ማሻሻያዎች ያደርጋሉ ወይስ ተመሳሳይ ህዝባዊ ያመፁ ይገጥማቸዋል የሚለው ነው ሲል ይጠይቃል። ሲዘረዝርም የተቃውሞ መነሻና ዓለም አቀፋዊ ገጽታ በማዳጋስካር የተቀሰቀሰው ተቃውሞ የተለያዩ ሀገራት ከሚታየው ተመሳሳይ እንቅስቃሴዎች ጋር የሚያመሳስለው ብዙ ነገር አለ። ምንም እንኳን እያንዳንዱ ሀገር ተቃውሞ የራሱ የሆነ መነሻ ምክንያት ቢኖረውም በጋራ የሚጋሯቸው ባህርያት አሉ። አንደኛ፣ ሁሉም እንቅስቃሴዎች በዋናነት የሚያመሩት ከ1990ዎቹ እስከ 2010ሮቹ መጀመሪያ በተለመደው ጄኔሬሽን ዘዴ ነው። ይህ ትውልድ በመንግስታቱ ላይ ያለውን ቅሬታ በድፍረት እየገለጸ ነው። ሁለተኛ፣ ማህበራዊ ሚዲያ ወይም ሶሻል ሚዲያ የተቃውሞ ዋነኛ የማደራጃ እና የማስተባበሪያ መሳሪያ ሆኖ እያገለ እየተገለገለ ነው። ተመሳሳይ ክስተቶች በሌሎች ሀገራት ተከስተዋል። ኔፓል ባለፈው መስከረም ወር መንግስት በማህበራዊ ሚዲያ ላይ በጣለው እገዳ፣ በመንግስት ሙስናና በተገደበ የኢኮኖሚ ዕድል የተበሳጩ ወጣቶች በአነሱት ህዝባዊ አመጽ የሀገሪቱን ጠቅላይ ሚኒስትር ከስልጣን እንዲወርዱ አድርገዋል። ባንግላዴሽ እንደ ኢሮፒያን አቆጣጠር በሺ ሃያ አራት በዋናነት በተማሪዎች የተመራውና ለሳምንታት የዘለቀው የጄኔሬሽን ዚ አብዮት ለረጅም ጊዜ ሀገሪቱን የመሩት ሼክ ሀሲና ከስልጣናቸው አስወግዷል። ስሪላንካ እንደ ኢሮፒያን አቆጣጠር በ2022 ሁለት በወጣቶች የተመራ ተቃውሞ በሀገሪቱ የነበረውን ገዢ ሥርዓት ከስልጣን ማውረዱ ይታወሳል። እነዚህ ክስተቶች ወጣቱ ትውልድ ቴክኖሎጂን በመጠቀም የፖለቲካ ለውጥ ለማምጣት ምን ያህል ተጽዕኖ ፈጣሪ ኃይል እየሆነ እንደመጣ በግልጽ የሚያሳዩ ሲሆኑ፣ ክስተቱ በአፍሪካ በእስያና በደቡብ አሜሪካ ሀገራት ላይ በስፋት እየታየ ነው። የአማራ ክልል መንግስት በክልሉ ለሁለት ዓመታት ያህል የዘለቀውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ መሆኑን ያሳወቀ ሲሆን የፋኖ አመራሮች በበኩላቸው የክልሉ መንግስት ለመደራደር ህጋዊ ስልጣንና አቅም እንደሌለው በመግለጽ ማንኛውንም ድርድር በቀጥታ ከኢትዮጵያ ፌዴራል መንግስት ጋር መሆኑ እንዳለበት አቋም ይዘዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው እንደተናገሩት በክልሉ ያለው ግጭት በሰው ሕይወት በሀብትና በንብረት ላይ ከፍተኛ ውድመት እያደረሰ በመሆኑ ይህንን ለማስቆምና የተጀመሩ የልማት ፕሮጀክቶችን ለ ማስቀጠል የሰላም ድርድር ጥረቶች ተጠናክረው ቀጥለዋል ብለዋል። አክለውም አመራሩን ከላይ እስከ ታች በማደራጀት በጸጥታ ኃይሉ ላይ ማሻሻያ በማድረግና ተደጋጋሚ የሰላም ጥረቶችን በማቅረብ ግጭቱን ለማብረ እየተሰራ መሆኑን ገልጸዋል። በሌላ በኩል የፋኖ አመራሮች አንዱ የሆኑት አቶ አስረስ ስማረ የሰላም ድርድር ሀሳብ መነሳቱ ተገቢ ቢሆንም አጀንዳው ሊቀርብ የሚገባው ዋና ተፋላሚ ኃይሎች ነው ብለዋል። በአማራ ክልል ያለው ትክክለኛ ተፋላሚ ኃይል የፌዴራል መንግስትና የፋኖ ናቸው ያሉት አቶ አስረስ የክልሉ መንግስት መዋቅር ከፈረሰና ክልሉን በኮማንድ ፖስት ስር ከዋለ ሁለት አመት ያለፈው በመሆኑ ለድርድር የሚያበቃ ስልጣን እንደሌለውም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፋኖ ጋር እውነተኛ የፖለቲካ ድርድር ለማድረግ ዝግጁ መሆናቸውን በይፋ እስካላሳወቁ ድረስ የድርድር ሀሳብ ተቀባይነት አይኖረውም ሲሉ አቶ አስረስ አክለዋል። በአማራ ክልል ያለው ግጭት የተቀሰቀሰው የፌዴራል መንግስት የክልሎችን ልዩ ኃይሎች መልሶ የማዋቀር ውሳኔን ተከትሎ እንደሆነ ይታወሳል። ውሳኔውን የተቃወሙት የፋኖ ታጣቂዎች ከመንግስት ከሰጠ ኃይሎች ጋር ወደ ግጭት የገቡ ሲሆን ግጭቱ ከተጀመረ ጊዜ አንስቶ በክልሉ ሰፊ የሰብአዊና ኢኮኖሚያዊ ቀውስ ተከስቷል። የፌዴራል መንግስትም በክልሉ አስቸኳይ ጊዜ አዋጅ በመደንገግ አካባቢውን በኮማንድ ፖስት ስር እንዲተዳደር ማድረጉ ይታወሳል። የሁለቱ ወገኖች የቅርብ ጊዜ መግለጫዎች ለሰላም ድርድር በሩ ክፍት ቢሆንም ተደራዳሪው አካል ማን ነው በሚለው መሰረታዊ ጥያቄ ላይ ከፍተኛ ልዩነት መኖሩን የሚያሳይ ሲሆን፣ ይህም ለሰላም የሚደረገውን ጥረት ውስብስብ አድርጎታል። በአማራ ክልል በተካሄደው ውጊያ የፋኑ ኃይሎች በርካታ አካባቢዎች መቆጣጠራቸው ተዘገበ። በአማራ ክልል በፋኑ ኃይሎችና ና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄደው ውጊያ የፋኑ ኃይሎች በርካታ አካባቢዎች መቆጣጠራቸውን ነዋሪዎችና የፋኑ አመራሮች መናገራቸውን ዶቼ ቬለ ዘግበዋል። በደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በምትገኘው በጨጭሆ ከተማ ነዋሪ የሆኑ አንድ ግለሰብ ለዶቼ ቬለ እንደገለጹት ጨጭሆ፣ ዘቢጥ፣ ገረገራና አፍላቂትን ጨምሮ ዙሪያውን የፋኑ ኃይሎች እንደያዙ ተናግረዋል። አንድ የፋኖ ታጣቂ በበኩሉ በሰሞኑ ውጊያ ሳንቃ ዘቢጥ እና ዲባላን የመሳሰሉ ቦታዎች በቁጥጥራቸው ስር መግባታቸውን ገልጸዋል። ዶቼቬሌ በፋኖ ታጣቂዎች የተያዙ ስለተባሉ አካባቢዎች በገለልተኛ ወገን ማረጋገጫ መሆነ ማስተባበያ አለማግኘቱን ጠቅሰዋል። የመከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ስለ ሁኔታው ሲጠየቁ ከመንግስት ኮሚኒኬሽን በኩል ካልመጣ በስተቀር መልስ እንደማይሰጡ ለዜና አውታሩ አሳውቀዋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴኤታ አቶ ከበደ ደስ ሳ በበኩላቸው ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም፣ ማለታቸውን ዘገባው አመልክቷል። ዘገባው የዶቼ ቤሌ ነው። ውድ አድማጅ ተመልካቾቻችን ለሰዓቱ ያዝ ናቸው አጫጭር መረጃዎች እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ